ሰይጣን የቀናባት ስለ አንዲት መበለት ልመኗ ክብሯን በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ይህ ነው። በያሪኮ ባሕር ዳርቻ ደሴት ነበረና በዚያ ብዙ መነኮሳይት ነበሩ። ከሳቸውም አንዲቱ እግዚአብሔርን የምትፈራ መበለት ነበረችና ቁርባንና መሥዋዕትን፣ ጥናን፣ ዕጣንን ወይንንም ስለ ማቅረብ አምላክን የወለደች የእመቤታችን ቤተ ክርስቲያኗን ታገለግል ነበረ። እናቱን እመቤታችን እጅ ከመንሳት በጠዋትም በማታም ሁልጊዜ አታቋርጥም ነበረ። በስሏ ፊት መቶ ስግደታት እየሰገደች በፍጹም ልቦና ወደ እሷ ትለምን ነበረ። ከጥቂት ቀንም በኋላ በጎ ሥራዋን ሰይጣን ባየ ጊዜ በእሷ ቀንቶ አምላክን የወለደች የእመቤታችን ቤተ ክርስቲያን በማገልገል ላይ ያለ የአንድ መነኩሴን ፍቅር በልቦና ውስጥ አሳደረባት። የሁለቱንም ልቦናቸውን ዝሙትን በመውደድ አቃጠለው። እርስ በርሳቸውም እስከ ማፋቀር ደርሶ በኀጢአት ባሕር ውስጥ አሰጠማቸው። ሥጋም በማሰሰን አጠመዳቸውና ሽንገላን ዋዛ ፈዛዛ እንዲናገሩ አደረጋቸው። መነኩሴውም መበለቲቱን ልቦና የተቃጠለ ስለ አንቺም ቤዛ ሰውነቴን አሳልፌ ሰጣለሁ አላት። ያችን መበለት ነገሩን በሰማች ጊዜ እኔም እንደዚሁ በፍቅር ጦር ተወግቼ የሌሊት እንቅልፍ አይወስደኝም፣ ለሽፋ ሽፍቶቼም ሽልብታን አላገኘሁም፣ ሕሊናዬም በፍጹም እረፍት አጧልና አሁንም በበር ቆያለሁና ብቻህን ተሰውረ በመንፈቀ ሌሊትና፣ በሩንም እንደተዘጋ እንደተወረወረ እንደተቆለፈ ታገኘዋለህ። ነገር ግን መቆለፊያውና የመዝጊያው ሰሰለት ይከፈትልሃልና እጅ ጽፋ። ያን ጊዜም በዚህ ምልክት በር ከፍቼ ወደ አንተ ወጣና ሁለታችን ብቻችንን ወደ ሌላ ቦታ እንሄዳለን አለችው። በሌሊትም ወደ እሷ እንዲመጣ በዚህ ተዋዋሉ። ይህችም መበለት እንዳመለከተችው መንፈቀ ሌሊት በሆነ ጊዜ አንኳኳና ፈጥና በሯን ከፍታ ወደ እሱ በችኮላ ወጥታ ተገናኘችው። ወደ አንተ እስክመለስ ድረስ ጥቂት ታገሰኝ አለችውና የቤተ ክርስቲያኑን መክፈሻ ይዛ ከፍታ አምላክን በወለደች በእመቤታችን ስዕል ፊት ጸሊ ዘንድ ቆመች። አምላክን የወለደሽ እመቤቴ ሆይ አንቺ ልበ ሰፊ ነሽ። ልጅሽም የሰውን የጸና ኃጢአቱን የሚታገስ የእግዚአብሔር መሥዋዕት ነው። በኃጢአት እንሆ ጸናው፣ በደልኩም መሸከሙም ተሳነኝ፣ መታገሱም አልተቻለኝም። ከዚህ የበለጠ ጦር የለም። እናለቻት አሁንም ወደ መሄድበት የጂ ዘንድ በልጅሽ በወዳጅሽ አማጽኝሻለሁ ብላ መክፈቻውን መሥዋዕት ከሚሰዋበት ከታቦቱ ራስ ላይ አኖረችው። ያን ጊዜም ወጥታ ከዚያ መነኩሴ ጋር ሄደች። ወደ ሌላ አገር በደረሱ ጊዜ ድንግልናቸውን አፈረሱ፣ በዝሙትም ተዳደፉ። በእንደዚህ ያለ ግብር አራት ዓመት ያህል ተቀመጡ። ልጅ ግን አልተወለደላቸውም። ስለዚህም ነገር እግዚአብሔር ፈርዶ ልጅ እንዳልሰጣቸው አውቀው ፈጽመው አዘኑ። በማልትም በሌሊትም ይጣሉ ይታወኩም ነበረ። ይህ ሁሉ የሆነው በአንተ ኃጢአት ነው። አንተ ከምንኩስና ወጣህ እኔንም ከገዳሜ አውጥተኸኛልና አለችው። በኃጢአትህም ምክንያት በፈጣሪ ፊት ወዮታ አለብህ አለችው። እሱም እንደ እሱ አይላት ጀመረ። ከለታትም በአንድ ቀን እኔስ ወደ ገዳሜ ተመልሼ ኃጢአት ከመሥራት ልመለስ እወዳለሁ ባለችው ጊዜ ወደ መጡባት ገዳማቸው ፈጽሞ ይመለሱ ዘንድ ሁለቱም ተስማሙ። ያችን መበለት ወደ ገዳሙ ጎረቤት ሄዳ የኔን ነገር ሰዎች ምን ይላሉ? ብላ ጠየቀቻቸው። እነሱም ሰዎች ሁሉ ቤተ ክርስቲያን አገልጋይ ገሊት የምትባል መበለት በሥራ ሁሉ ደግ ንድ ክብርት የተመረጠች ሴት ነበረች ይላሉ አሏት። ይህንም በሰማች ጊዜ በእመቤታችን ዘንድ የተሠራላት ሥራ እንዳላወቀች እስከ መንፈቀ ሌሊትም ድረስ ቈየችና በመንፈቀ ሌሊት ወጥታ ወደ ቤተ ክርስቲያን ገባች። መክፈቻውን ይዛ በቤተ ክርስቲያን ውስጥ ቆማ እመቤታችንን አገኘቻትና በፊቷ ውድቃ ሰገደች። መክፈቻውን ከእጇ ተቀበለች። እመቤታችንም አንቺን ያድን ዘንድ ከክፉ ሰዎች አፍ ይሰውርሽ ዘንድ ልጄን እንሆ ለምኛዋለሁ አለቻት። በቅዱሳን መላእክትን ፊትና በእሱ ፊት የሠራሹን ኀጢአት ሁሉ ሰውሮልሻል። ወደ ቀደመው መኖሪያሽ እንዳይመልስሽ ሁለተኛ ትበድ ያለቻት አምላክን የወለደች በድንጋለች ጋር በድንጋሌ ውስጥ ጸናች። ክብርት እመቤታችንም ይህንም ብላ ተሰወረች። ይቺ መበለትም ከመቤታችን እጅ መክፈቻውን ተቀብላ ወደ ማደሪያው ሄደች። ስለዚህ ነገር የቀደመውን ተባቷን ያዘች። በቤተ ክርስቲያን አጠገብ የነበረውን ሁሉ ቀድሞ እንዳስቀመጠችውን አገኘችው። ከዚህ በኋላ ልብሶቿን ለውጣ የምንኩስና ልብስ ለብሳ ወደ ቤተ ክርስቲያን ማልዳ ሄዳ ከመፍራት የተነሳ የፈራች የተንቀጠቀጠች እህቶቿን መበሎቶችን እጅ ነሳቻቸው። ወደ ሌላ አገር ተሰዳ የሰራችውን ኀጢአቷን ትገልጽ ዘንድ በልቧ ታስብ ነበረ። ከሰውም ወገን ዋዛ የወርደት ነገር የተናገራት ከሠራችውም ሥራ ምንም ምንም ያወቀባት የለም። ስለዚህም ነገር በፍጹም ደስታ ደስ አላትና አምላክን ለወለደች በድንጋሌ ሥጋ በድንጋሌ ነፍስ ለጸናች ለክብርት እመቤታችን ስታገለግላትና ስትገዛ ኖረች። ከዚህም በኋላ ራሷን ለቄስ አስመረመረች የሠራችውንም ኀጢአቷን ሁሉ ነገረች። ሰው ሁሉ በንሳ ይድናልና እስከ በጎ እርግና ደረሰችና በፍቅር አንድነት አረፈች። ድንግል ክብርት እመቤታችንም ነፍሷን ተቀብላ ደስታ ባለበት ገነት አኖረቻት። ይህም ታምር በሰው ሁሉ ዘንድ ተገለጸና በዓለም ሁሉ ተሰማ። ታምራትን ለምትሠራ አምላክን ለወለደች ለእመቤታችን ሁሉም ተገዙላት። የእመቤታችን አማላጅነት ልመኗም ሁላችን ለዘላለም በእውነት ይጠብቀን። አሜን። ምንጭ ታምረ ማርያም ሁለት መቶ ሰባተኛ ታምር።